ሳላስበው ሳየው አምስት መቶ ደር የምደርስበት ሁኔታ አለ። ሶስት መቶ ማለት እጅግ በጣም ትንሽ ነው፣ በጣም ትንሽ ነው። እና የአላሁ ስብሓነሁ ወተዓላን ስም ሶስት ጊዜ ማለት ደግሞ በጣም አነስተኛ ነው። የአላህን ስም ማውሳቱ በረካው ራሱ ያለው። ታዲያ እነዚህን ነገራቱ እንዳለ በረካውን ፈልገን በምንልበት ሰዓት ብንየቲን ሐሰና በጥሩ ንያ መሆን አለበት። የአላህን ስም ማውሳት ማወደስ የሚለውን በውስጣችን ልንናይትበት ይገባል ያች የምትከሰተዋን ኸይርን ነገሯን ብቻ ወይ ደግሞ ሪዝቅ እንዲሰፋልኝ ብዬ የሪዝቅን ብቻ በማሰብ አይደለም። የአላህን ስም በማወደሴ በማውጣቴ የማገኘውን አጅር እስቲሕዷር ማድረግ አለብኝ፣ በውስጤ ማምጣት አለብኝ፣ መነየት አለብኝ። ሌላም የአላህን ስም በማውጣቴ የአላህን ስም በመጥቀሴ የአላህን ስም በመናገሬ የአላህን ስም ኑጥቅ በማድረጌ የሚገኝ የሆኑ ነገራቶችን እንዳለ ለማግኘት

ሰይዱና ከድር በአሁን ሰዓትም በህይወት ያሉ የሚኖሩት ደግሞ ባህር ላይ እንደሆነ ይታወቃል። ታዲያ አላህ ነቢዩላህ ሙሳን ከፊርዓውን ነጃ ያወጣቸው ጊዜ ነቢዩላህ ሙሳና በኑ እስራኤሎችን ነጃ ካወጣቸው በኋላ አንዱ ጠይቋቸው ነበር። ያ ነቢያላህ በዚህ በዱንያ ላይ ከእናንተ የበለጠ ዕልም ያለው ሰው አለ ወይ ብሎ ሲጠይቃቸው፣ አይ አንድም የለም ብለው መልሰው ነበር። አላሁ ስብሓነሁ ወተዓላ ዋሕይን አወረደባቸው። እኔ እንደማኑር ምን አሳወቀህ አላሁ አዕለም አትመልስም ወይ? ተብለው እንዲ እንዲህ ቦታ ላይ ሁለቴ ባሕሮች የሚጋጠሙበት ቦታ ላይ አንድ ባርያ አለኝ ይሄ ባርያ አንተም ማታቆኦን የሚያቅ ብለው ወደዛ ሄደው ዕልምን እንዲፈልጉ አላህ አዝዋቸው ዋሕ ማለት ነው እዛ ሄደው ተገናኝተው ብዙ ነገር የተከስተው ከተከስተ በኋላ። በመርከብ ላይ እየሄዱ ነቢዩላህ ዓለይሂ ሰላም ምን አድርገው ነበር? ሁለት ጣውላዎችን ከመርከቧ ሰብረው ወይም ደግሞ ነቅለዋት ነበር። ያንን በነቀሉበት ሰዓት አንዲት እርግብ መታ ከባሕሩ ምን አደረገች? ጀልባው ላይ በመቆም በአንድ ጊዜ ማለት ነው፣ ወይም አንድ ጉንጭ ተብሎ እንደሚባለው በሚንካሯ ወይም በአፏ ከባሕሩ አንዲት ውሃ አነሳች በአፏ ወይም በሚንቃሩ እንዲህ በምታነሳበት ሰዓት ሰይዱና ኸድር ነቢዩላህ ሙሳ የምናሏቸው እቺ እርግብ ከዚህ ከባሕሩ ምን ያክል ውሃን ቀንሳለች? ምን ያክልን አጉድላለች? አለ። ከአነሁ ምንም እንዳልጎደለ ነው እኛ የምናቀው ዕልም አሉ ከዕልሙላህ ጋ ወይም ደግሞ አላህ ለእኛ ካላሳወቀን ነገር ጋር ሲለካካ አላህ ለእኛ ያሳወቀን አይልም። አላህ ለእኛ ካላሳወቀን ጋር ሲተያይ ልክ እቺ ወፍ ከዚህ ከባሕር ውስጥ እንዳወጣችው ያክል ነው አሉ። ያኔ አላህ ለኛ ያላሳወቀን እጅግ በጣም ብዙ ነገር አለ ማለት ነው። ወከዚል ለሰይዲም እንደዚያው ነቢዩና መሐመድ ነገራቶችን ባጠቃላይ አያውቁም ያውቃሉ ብሎ ማለት ይሄ ድንበር ማለት ነው። መሐብ አይደለም፣ ውዴታ አይደለም። ሰይድን እወዳለሁ ብዬ አላህ የሚያውቀውን ነገር እያንዳንዱ

ወይም ደግሞ ኢብኑ ተይሚያ በመባል የሚታወቅ ብዙ ቢድዓዎችን ብዙ መጥፎ ነገራቶችን ያመጣ በፊት ከብዙ ዒልም የነበረው ሰው ነበር። ብዙ ዑለማዎች እሱን ይደግፉት ነበር፣ ያበረታቱት ነበር። ግን ይሄ ማበረታታቸው አብሽር አብሽር እያሉ እንደ አንተማኩ ማሻ ላ እያሉ ፊትለፊት እንደዛ ማሞገሳቸው እሱን ወዳልሆነ ነገር ውስጥ እንዲገባ ሰበብ የሆኑበት ወይም ደግሞ ወዳልሆነ ነገር ውስጥ እንዲገባ የሆነ አንድ ሰው አለ፣ ኢብኑ ተይሚያ ተብሎ የሚባል ብዙ ቢድዓዎችን ያመጣ በአንድ ኪታቡ ላይ መውሊድ ማውጣት አጅር ያስገኛል ብሎ ሲል በሌላው ኪታቡ ላይ ደግሞ ለመውሊድ የታረደ መብላት አይቻልም፣ አው መውሊድ ማውጣት አይቻልም፣ ተበሩክ ሽርክ ነው፣ ቀብር ዚያራ ሽርክ ነው፣ ሌላም ሌላም እንዲህ አይነት ነገራቶች ካስገባ ወይም ደግሞ ከጻፈ ሰዎች መካከል አንዱ ነው። አላህን በዓርሽ ተቀምጧል ወይም ደግሞ ተደላድሏል አው የመሳሰለ ቃላቶችን ከሚጠቀሙ የአላህ ባሪያዎች ውስጥ አንዱ ባሪያ ነው፣ ወይም ደግሞ አንድ ሰው ነው ማለት ነው። ይሄ ሰው ምን ይላል? አላሁ ሱብሓነሁ ወተዓላ የነገራቶችን ባጠቃላይ ያውቃል፣ ኩልያቶችን ያውቃል። አማ ጁዝእያቶችን ግን ይሄ በተፋሲል በዝርዝር ተብሎ የሚባለውን ግን አያውቅም። ጀነራሊ አላህ ዕልም አለው የሁሉም ነገራቶች ግን እያንዳንዱን ጥቃቅን ነገራቶች ግን አላሁ ሱብሓነሁ ወተዓላ አያውቅም በሚል

እያንዳንዱን ነገር لا تخفى عليه خافية ምንም አንዲትም ነገር ቢሆን በአላሁ ስብሓነሁ ወተዓላ ላይ የሚደበቅ ነገር የለም። እዚች ጋ አንዲት ነገር ለማስጠንቀቅ ያክል አንዳንድ ሰዎች ሙስባሕ ይዘው ወይም ደግሞ የሆነች ነገርን ይይዙና ማዞር ይጀምራሉ። ሲያዞሩ ሲያዞሩ ከዛ በኋላ ሲያቆሙ የሆነ የሆነ ስም ላይ የተከበረ ስም ላይ የመላይካ ስም ሊሆን ይችላል፣ የነቢያቶች ስም ሊሆን ይችላል፣ የአላህ ስም ሊሆን ይችላል። ብቻ የሆነ ክብር ያለው ስም ላይ ከቆመ አሽከርክረው አሽከርክረው ሲያቆሙ አይ በቃ ይሄ ነገር ጥሩ ነውና ስራው፣ መጥፎ ስም ላይ ደግሞ ከቆመ ላተፍዐል ይህንን ነገር እንዳታደርግ ብለው የሚሉበት ሁኔታ አለ። ይሄ ነቢዩ ሰለላሁ ዐለይሂ ወሰለም አላስተማሩ ነው። ወይም ደግሞ ሌላም ነገር ሊሆን ይችላል። የሆነ ስራ ይሰሩና ከዛ በኋላ የሆነች ነገር ሲመጣላቸው ይህንን አድርገው ይላሉ። የሆነች ነገር ደግሞ የማይፈልጉት መጥፎ ነገር ከሆነ ደግሞ አታደርገው ብለው ይላሉ። በአላህ ስም ብቻ ላይሆን ይችላል፣ በመላኢካዎች ስም ላይሆን ይችላል፣ በሌላም ነገራቶች እንደዛ እያደረጉ፣ ይሄ የጥንቆላ ስራ ነው። እንደዚህ አድርግ፣ እንደዚህ አታድርግ፣ እንደዚህ ሲሆን ጥሩ ነው፣ እንደዚህ ሲሆን መጥፎ ነው፣ የመሳሰለ ይሄ ሸሪዓችን አላበረታታም። ሰይድ አላስተማሩንም። ኢነማ የሆነ ነገር ካላችሁ እስቲኻራ ስገዱ ብለው ነቢዩና ሙሐመድ ሰለላሁ አለይሂ ወሰለም አበረታቱን እንጂ። ወይም ደግሞ የሆነ ነገር ለማድረግ ስትፈልጉ መሹራ አድርጉ። መሹራ ካደረጋችሁ በኋላ በሆነ ነገር ላይ መሹራ አድርጋችሁ ፈይሰላ ከተደረገ ውሳኔ፣ ቀራር ካስተላለፋችሁ በኋላ በዛ በፈሰላችሁት ፈይሰላ ባደረጋችሁት ነገር ላይ በዛው ላይ ጽኑ ቀጥሉና ሄዱን ያሉን እንጂ፣ ይሄ እንዲህ ከሆነ እንደዚህ ነው፣ ይሄ እንደዚህ ከሆነ ይሄ እንደዚህ አይደለም ብለው የሚሉት ይሄ እንደዛ ሰይዲ አላስተማሩንም አሉ። አህሉልይሮች ያኒ የሰይዲ ተከታዮች ነቢዩና ሙሐመድን ሰለላሁ ዓለይሂ ወሰለም ቀጥ ብለን እንከተላለን የሚሉ ይህንን አያደርጉት፣ ፋሲቆች እስካልሆኑ ድረስ ማለት ነው። ታዲያ እሲካራ ስናደርግ በእያንዳንዱ ነገር እሲካራ ማድረግ እንችላለን። በትላልቅ ጉዳዮች ብቻ አይደለም፣ ትናንሽ ጉዳዮች እንኳን ቢሆን እሲራ ማድረግ። ሁለተኛ መሹራ ስናደርግ፣ ማንን ነው መሹራ የማደርገው እማማክረው፣ ማንን ነው የሚለው ማየት አለብኝ። ፋሲቆችን አይደለም ነማ አህሉ ሶላህ ደጋግ ሰዎች ጥሩ ሰዎች ተብሎ የሚባሉ ሶላህ የሚታይባቸው ሰላታቸውን የሚሰግዱ የሚጾሙ የመሳሰለ ዛሂር ሰያቸው አላህን መፍራት የሚታይባቸው ነው እንጂ ፋሲቅ የሆነን ሰው ሄጄ ባማክረው በግልባጭ ወስዶ ያልሆነ ነገር ላይ ሊከተኝም ይችላል። ስለዚህ ማንን ማማከር አለብኝ የሚለውንም እያንዳንዱን ነገራቶች ማወቅ አለብን። ሁለተኛ ኢስቲኻራ ላይ መተኛቱ ላይ ሸርጥ ነው እንቅልፍ አልወሰደኝምና በቃ እስቲኻራ የተበላሽቷል ብለን አንልም። ወይ ደግሞ ዛሬ እስቲኻራ ካደረኩ በኋላ አመሸሁኝ እንቅልፍ አልወሰደኝም፣ እንደዚህ አላለኝም። ሶድራችን ልባችን ወደ አንደኛው ነገር ያዘነብላል፣ መይል ያደርጋል። ያ መይል ካደረገ ወደ ሆነ ነገር ካዘነበለ አላህ ያንን ነገር ነው የመረጠልኝ ማለት ነው። ለዛም ወደዛ ነገር ነው መሄድ ያለብኝ። መተኛቱ የመሳሰለው ለይሰ ሻጣን እስቲኻራ ካደረኩ በኋላ